እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እናንተ እንዴት ናችሁ? ሰላም ብያለሁ ውድ ቤተሰቦቼ ሳቦቼ እ ቤተሰብ ለማለት ይከብዳል። ገና 100 ሰብስክራይብ ነው ያለኝ። አዲስ ነው የጀመርኩት። ሌላ ነበረ የተዘግቶብኝ ነው። ወደ 6000 ሰብስክራይብ ነበረው። በርም ቁጥር ነበር ማለት ነው እና አልሙሂም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት ዓለም ዳርቻ የመዳም ቅመሞች ብርታቱን ጉልበቱን ይስጣችሁ። ዛሬ አዲስ ዜና ይዤላችሁ መጥቻ አለሁ ማለት ነው እና የምትወዷቸው የምትከተሏቸው ብሩክና ሀይሚ ዛሬ ቀለበት አድርገዋል ማለት ነው። እናማ ማ እንኳን ደስ አላችሁ። እስኪ ምኞታችሁን ግለጹላችሁ ማለት ነው። በስተመጨረሻም ይሄው ተጋቡ ተጋቡ ብላችሁ ኮሜንተሮች ይኸው እንግዲህ ልታጋቧቸው ነው ማለት ነው። ድራማ ካልሆነ መጋባታቸው በጣም ደስ ይላል ማለት ነው። ጥምረታቸውም በጣም ቆንጆ ነው እና ኮሜንተሮች፣ ይኸው እንግዲህ ለቁም ነገር ልታበቁ ነው ማለት ነው። እና እነሱንም አበረታታችሁ እዛ አድርሳችኋቸዋል። እና ውዶቼ፣ እኔንም አበረታቱኝ። እንግዲህ ሀይሚን ሰርፕራይዝ አድርጓታል ብሩክ። በጣም ነበር ይደነገጣችሁ። እና እኛም ሰርፕራይዝ ለመደረግ ያብቃን እያላችሁ ኮሜንተሮች። አንትን በሉ ማለት ነው ተጽናኑ እንግዲህ በመዳም ኩሽና ቁጭ ብላችሁ ግዛችሁን ታሳልፉት እነሱ ጋር ነው እኔ እንኳን አልከታተላቸውም አልፎ አልፎ ነው እንጂ ማለት ነው እናማ ወጥቶቺ ዛሬ በጣም ደስ ይላል እና አሩሽ ማን ነው ጽጊና ኤፍሱንም አረገዙ። ጽጌና ኤፍሱን አላልኩም። የወሬ ጥማት ይላችኋል። ይህ ነው ጽጊና አፎን፣ ዳኒና ኤፍሱን ማለት ነው። ይ ግን ምኞቴ ከጽጊ ጋ ቢሆን ደስ ይለኛል። ትመቸኛለች ጽጉ ማለት ነው።

አይኖሩምእ። እና ደግሞ ሌላ ማን ነው? ማን ነበር ለፍቅርም? ተለያይተዋል አሁን ከሶፊ ጋር ድራማ እየሰሩ ነው። በነገራችን ላይ ዩቱብ ላይ ድራማ ጥሩ ነው ማለት ነው። አሁን ገና እኔ ስገባ ሀገር የምሰራባችሁን ድራማ አታቁሙ። እንዴት እንዳቀድኩላችሁ፣ ወዳችሁ ሳይሆን በግዳችሁ ታሚያላችሁ። ድራማ ሰራባችሁ እናንተ ድራማ ተወዳላችሁ። ቁም ነገር አትወዱም። እውነት እንነጋገር ከተባለ ማለት ነው። አሁን በቀደመታ ወርቅ ግዙ ብዬ ቪዲዮ ሰርቼ ነበር፣ ሶስት ሰው ነው ያየው። ግን ሀይሜና ብሩክ ከዛም በፊት ለቅቄያቸው ነበር፣ ወደ ሁለት ሺ ምናምን ሰው አይቶታል። እንዲሁም ሌላ ለቅቄ ነበር፣ ወደ ሁለት መቶ ምናምን ሰው አይቶታል። እና እናንተ የምትወዱት ድራማ ነው ማለት ነው እና እኛም እንግዲህ ኢትዮጵያ ገብተን አሁን ላይ እንኳን ኩሽና ሆነን ምን ለምንም ለምንም አይመችው? ኢትዮጵያ ገብተን ግን አርቲስት ነው ምንሆንላችሁ፣ የዩቱብ አርቲስት ነው ምንሆን። ድራማ እንሰራለን፣ ፕራንክ እንሰራለን። አጠይቁኝ እንዴት እንደማረጋችሁ። ድራማ ስለምትወዱ ያው ታውኛላችሁ ብዬ ስለማስብ ነው እንግዲህ በኮንፊደንስ ወጥቼ የምነግራችሁ። ያው ድራማ ነው ምንሆን የምሰራው ድራማ ሰርቼ ደግሞ ሼር ሳረግ ወሬ ስለምትወዱ ጸብ ስለምትወዱ ድራማ ስለምትወዱ ተወዱ ታየኛላችሁ። እህቴ ጋር ተጣለሁ፣ ባሌ ጋር ተጣለሁ፣ አማሼ ደበደበ፣ ባሌ ደበደበኝ፣ አባረረ፣ ብር በለኝ ያቆም ሰራባችሁ። ባሌ ውሽማ ይዞብኝ መጣ ምናምን እያልኩኝ ይቅር በለኝ እያልኩኝ ሰራባችኋለሁ ማለት ነው። እንግዲህ እንግዲህ እናንተ ግር እያላችሁ ትመጣላችሁ፣ ታየኛላችሁ ልክ እንደ አብርሽና እንደ ሮታ ማለት ነው። እነሱ አሁን እኔ በነገራችን ላይ አላምናቸውም። ወለዱ የሚባለው ነገር መቼ ማምኛ ልቀበል አልችልም። አላምናቸውም። እና አብርሽ ጽጌና ዳኒም ድራማ እየሰሩ ነው። ሁሉም ድራማ ነው የሚሰሩት። ይስሩ። ግን እናንተ አብራችሁ የምታለቅሱ ሰዎች በጣም ነው የምትገርሙኝ። ቲክቶክ ላይ ሁላ እየተቆራረጠ ይመጣል። እያለቀሱ አብርሽና ሮታ ያደርገው እንደዚህ ሆኑ ምናምን ነገር፣ አረ ቢስሚላህ። እናንተ ለራሳችሁ መጀመሪያ ተለወጡ፣ እስሩ፣ እርስ በራሳችን እንተጋገዝ ማለት ነው። ለማንኛውም አሁን ዝብ የምተረተረባችሁ የሚያወራኝ ሰው ስለሌለ ማውራትም አልፈልግም። ሰው ጋር ደውልና ደግሞ ባላነሱት እያልኩ ነው የምደውለው ማለት ነው። አስፈላጊ ከሆነ የምደውለው ባላነሱት እያልኩ ነው የምደውለው ያስጠልቶኛል። ለዛ ነው አሁን እናንተ ጋር መጥቼ የምፈልፈው። ለማንኛውም ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ያርካችሁ፣ አበረታቱኝ። ወዳችኋለሁ፣ ባይ። እዚ ድረስ ከመጣን በቃ ነህን ያህል ሰዓት ተረፈለፍኩኝ። በጣም ቦኛል። ዳይት ላይ ነኝ። ውርጭ አውጥቻለሁ። አሁንም ስለ ራበኝ ብዙም ድን አይሰማችሁም፣ ቮሊዩም የለውም። እንግሊዘኛም ይደበልቃሉ ምናምን ከ አይቲንክ ይመስለኛል። ትረዱኛላችሁ። ኦኬ፣ ባይ ውዶቼ፣ ነው እና በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም ብያለው ብያላችሁበት አለም ዳርቻ እላይ ይጠብቃችሁ። ባይ